እሺ፣ እኔ ከበድ ያለ ጥያቄ ማስበው ማለት ነው። ይህን ጥያቄ በእርግጥ በሁለቱም ነው የምትመልስልኝ በመጽሐፍ ቅዱስም በቁርአንም በሁለቱም የምትመልስልኝ አሪፍ ነው። እና ምንድነው አምላክ ማለት? አምላክ የሚባለው ወይ ደግሞ አላ አይታወቅማ። ማለት ማለት ማንም ሊቀርበው በማይችል ብርሃን ይኖራል ይላል እንትና ብሏል ጳውሎስ። እና እሱ ማንም ሊቀርበው አይችልም። ማለት የእሱን መገለጥ ለማወቅ እንኳን ለማወቅ ቀርቶ ሰው ሊያቀርቶ ወደሱ መገለጥ እንኳን መጠጋት እንኳን አይችልም፣ እሱን ለማወቅ እንኳን መቅረብ አይችልም። እና ስለዚህ እንደዛ ብለህ ነው የምታምነው፣ አምላክን ቀርበን ልናውቀው አንችልም፣ እንኳን ልናውቀው ደግሞ ልንቀርበው አንችልም ማለት ነው። በእኛ በኢስላም አስተምሮት ያው ሁዱር የሚባል ነገር አለ፣ መገኘት፣ ፕረዘንስ። ፕረዘንሱ በሁለት ነው ራሱ አረገን የምናስቀምጠው ማለት ነው። የመጀመሪያው ይሄ እንትን የሚባል አለ፣ ራሱ ኢላህ የሚባል ነገር አለ ራሱ ኢላ ማለት ትራንሰንደንስ ማለት ነው ፕረዘንስ የሚባል አለ ትራንሰንደንስ ፕረዘንስ ማለት አምላክ ከታይም እና ከስፔስ በላይ እና ውጭ ነው ብለን እንደምናምነው በምን በዛቱ ማለት ነው በዛቴ ኡሉ የሚባል ነገር አለ ለዋላይነቱ ማለት ነው ከሁሉ በላይ ነው ብለን ነው የምናምነው ሱረቱ በቀራ ምዕራፍ ወደ ቁጥር 255 ላይ ማየት ይችላለ ሱረቱ ለአላ ምዕራፍ 87 ቁጥር አንድ ላይ ማየት ይችላለ ከሁሉ በላይ የሆነ ጌታን ስም አሞግስ ነው የሚለው ስለዚህ ከዚህ አንፃር አላህ ምንድን ነው በዛቱ ከፍጥረት ውጪ እና ከፍጥረት በላይ ነው ብለን ነው የምናምነው። አላህ በቁርአን ውስጥም በሱረቱ ሐዲድ ምዕራፍ 57 ቁጥር 3 ላይ ስትመለከተው እርሱ ግልጽም ስውርም ነው ነው ብሎ ያስቀመጠው። ስውር የሚሆንበት ምክንያት ምንድነው? በዛቱ ማንም ሰው አያውቀውም። ከፍጥረት ውጪ ነው ያለው ራሱ ማለት ነውና ነው ማለት ደግሞ ሙላዚም ይባላል። ቅርብ ነው እሱ ብለን ኢማነንት ይባላል። ኢማነንት ፕሬዘንስ የሚባል ነገር አለ። ኢማነንት ፕሬዘንስ የሚባለው ነገር ምንድነው? አላህ ቅርብ ነው ራሱ። በምንድን ነው ቅርብ ሲባል ተፋኡል የሚባላል መስተጋብር ኢንተራክሽን ማለት ነው። ታሉቅ የሚባላል ግንኙነት ሪሌሽን ማለት ነው። ተዋሱል የሚባላል ተግባቦት ኮሚኒኬት ያደርገናል እኛል ይሄ ምን ይባላል? በእንትን አምላካችን አላ ብዙ ቦታ ላይ እንደዚህ ሲናገር፣ ለምሳሌ ስረቱ ሐዲድ ምዕራፍ 57 ቁጥር 4 ላይ እርሱም የትን ብትሆኑ ከእናንተ ጋር ነው አላ የምትሰሩትን ሁሉ ተመልካች ነው ይላል። ስረቱ በቀራፍ ምዕራፍ 2 ቁጥር 115 ላይ እንደዛ ነው። ምስራቁም ምዕራቡም ያላህ ነው ፊቶቻችን ወደ የትን ቦታ ብታዞሩ ያላ ፊት እዚያ ነው ይላል። ሌላ ቦታ ላይ ደግሞ ከደም ጋኑ ይልቅ እኛ ቅርብ ነን ይላል አላህ ሲናገር። ስለዚህ በባህሪያቱ ከእኛ ጋር ባለው ግንኙነት አላህ በደም ባስ ተፋኡል የሚባል አለ፣ መስተጋብር አለው ከኛ ጋር ማለት ነው። ያያል፣ ይሰማል፣ ያውቃል፣ ችሎታው አለ። ታሉቅ የሚባለው ደግሞ ግንኙነት ነው። ራሱ ነቢያቶችን ይልካል እንትን ይላል ማለት ነው። ሌላው ደግሞ ተዋሱል ነው። ይናገራል፣ ሪሊ የሚናገር ነው ሲፈቱል ከላም አለው የመናገር ባህሪያ አለው። ያናግራል፣ ዲቫይን ሬቭሌሽኖችን እንት ይላል፣ መጽሐፍቶቹን ያወርዳል ተግባቦት አለው። ራሱ ተዋሱል ማለት የኮሚኒኬሽን ማለት ነው። ይሄ ነው ትምህርታችን ማለት ነው። እዚህ ጋ ያልገባ ነገር ካለ መጀመሪያ በእስላም ላይ እንጨርስና ወደ ክርስትናው መሄድ እንችላለን ማለት ነው። ክርስቲያን ትራዲሽን ውስጥ ያለውን እሺ። የኔ ጥያቄ ግን ምን መሰለህ? አሁን አምላክ አምላክ ማንም ሊቀርበው በማይችል ብርሃን ይኖራል ተብሎ ይሄኛውን ጨርሰው ይሄኛውን ጨርሰውና በኢስላም ላይ ያለው ግልጽ ነው ወይስ ወደ ባይብል ንግባ? አይሽ በኢስላም ላይ ያለውን ግልጽ አድርግልኝ። ማለት አምላክን እኛ ማወቅ አምላክ እንደሚያውቅ ማወቅ እንችላለን። አምላክ እንደሚወድ ወይ እንደማይወድ የሱን ያ ስሜት እንዳለው ማወቅ እንችላለን። አምላክ ደግሞ እንደሚናገር እንደማይናገር ራሱ ማወቅ እንችላለን። አሁን ማለት ይሄን ስታየው ከመላእክት አንጻር ማየት ይቻላል። አዎ የሚናገረው አሁን በምን በምን እንዴት ነው የሚናገረው፣ በመላእክት በኩል ነው አይደል? በሶስት አይነት መንገድ ነው የሚናገረው በሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ እንደዛ ነው የሚናገረው። አንደኛ በራይ ነው፣ ሁለተኛ ከግርዶሽ በስተኋላ ነው፣ ሶስተኛ መልእክተኛ መላእክን ይልክና በብዛ አማካኝነት ነብይን ያናገራል ማለት ነው። በሶስት አይነት ነው። በራይ ማለት ወይ በህልም ሊሆን ይችላል ወይ ደግሞ በተመስጦ ሳያስቡት ውስድ ያደርጋቸውና በራይ ሊሆን ይችላል። ሁለተኛ ደግሞ ከግርዶሽ በስተኋላ ማለት ያለ ራይ ያለ መላክ ቀጥታ ድምፅ እያሰማ ለምሳሌ፣ ሙሳ ላይ ሰላም ስትመለከተውና ረሱ ስላ ሰለም ሌሊት ስራ ወር ሚዕራጅ ላይ ወይም ደግሞ አደም አላይ ሰላምን ሲያናገራቸው፣ እነዚህ ሶስቱን ሲያናገራቸው ቀጥታ ነው ያናገራቸው፣ ከግርዶሽ በስተኋላ ማለት ነው፣ ሳያዩት፣ ግርዶሽ ወይም ደግሞ ኑር ብርሃን በማሳየት በዛ ድምፅ ይሰሙ ነበር ማለት ነው። ይሄ ሁለተኛው ነው። ሶስተኛው መጨረሻው ደግሞ መልእክተኛ መላክ ይልካል። መልእክተኛ መልአክ ይልክ እና በመልአኩ አማካኝነት ይናገራል ማለት ነው። በዚህ መልኩ አላህ ተግባቦት አለው ተዋሱል አለው ብለን እናምናለን ከፍጥረቱ ጋር። አዎ፣ እሺ። አሁን ለምሳሌ የመጀመሪያው ላይ ከግርዶሽ በስተኋላ ሲያናግር ሰውን እንደዛ ሲያናግር አምላክ ካለበት ቦታ ወርዶ ወይ በአካል ተገልጦ ምናምን እንደዛ ያናግር ማለት እና እንዴት ነው እንደዛ ሲያናገራቸው ይሽላላ ማለት ፈጣሪ ከፍጥረቱ በላይ ሆኖ ፍጥረት ዓለሙን ቅድም እንዳልኩ ነው። ሙላዚም የሚባል ነገር አለ። ቅርብ ነው። ኢማንንት ፕረዘንስ የሚባል ነገር አለ። ኢማንንስ የሚባለው አላ በዚህ እኛን የምናቀበት ነገር ነው። ግሱ ግልጽም ስውርም ነው ነው የሚለው ግልጽ ራሱን የሚያደርግበት ምክንያት በዛ ነው። እንዳልኩ ተፋውል አለው፣ መስተጋብር አለው፣ ታሉቅ አለው፣ ግንኙነት አለው፣ ተዋስሉ አለው፣ ተግባቦት አለው፣ ኮሙኒኬት ያደርጋል ራሱ ማለት ነውና ያንን ይሰማል፣ ያያል፣ ያውቃል። የግድ አሁን ለምሳሌ አንተ እኔን ለማዋራት እኔ እናንተ መገናኘት አለብን። ውስንነት አለብን ለምሳሌ ማለት እኔ ምታዳው እየሰማ ያለው እኔ ነው፣ አይደለ? እዛሁን ለምሳሌ ዘመዶች ምናምን የሆነ ቦታ ያሉ ሰዎች እየሰማ ነው የሚያወሩትን ነገር። አይ አይደለም፣ አይደለም። ማንን ነው እያየ ያለው? እኔ ቲክቶክ ላይ ቲክቶክ ነው ላይ ነው። ሁሉ ነገር ማየት አችልም። ስለዚህ አላቅ ምን ያደርጋል? ምን አለው? ተፋውላለሁ፣ መስተጋብራለሁ፣ ያያል። ሁሉ ነገር ማየት፣ ሁሉ ነገር መስማት ሁሉ ነገር ማወቅ፣ በሁሉም ነገር ላይ ችሎታ አለው እራሱ ራሱ ማለት ነው። ውስንነት የሚባል ነገር የለውም። እሱ ጊዜና ቦታን ያካበበ ነው። አላህ ነገርን ሁሉ በእውቀቱ ያካበበ ነው ይላል። ስለዚህ አላህ ሁሉ ነገር ይሰማል፣ ሁሉ ነገር ያያል። አሁን እሱ ሁሉም ነገር እንደሚሰማና ሁሉም ነገር እንደሚያይ ወይም ደግሞ ሁሉ ነገር እንደሚያውቅ እኛ ማወቅ እንዴት ማወቅ እንችላለን? አምላክ ማን ነው እንችላለን። አንደኛ ዱዓችን መቅቡል ሲሆን ማለት ነው ደዋችን አንደኛ መቅቡል ሲሆን ጸሎታችን መልስ ሲያደርግ፣ ሁለተኛ ነገር ደግሞ በነቢያቱ አማካኝነት የተናገረው ንግግር ራሱ ማለት ህይወታችንን እየመራ ነው ያለው መዋከማቶቹ ማለት ነው። ለምሳሌ አህካም የሚባሉ ነገሮች አሉ። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ይሄ ነገር ጥቅም አለው፣ ይሄ ነገር ጉዳት አለው ብሎ የነገረን ነገር በዛ ማወቅ እንችላለን ራሱ ማለት ነው። እና ደዋችንን እንትን ሲለው ማለት ነው የነገረን ነገር ፕራክቲካል ኤቪደንሶችም አሉ እራሱ። ለምሳሌ ዚኪር ማብዛት ቀልብ እንደሚያረጥብ ነግሮናል። በህይወታችን አይተነዋል። እሱን ነገሮች ሳትስፋክሽን እንዳለው ልቦች አላህን በማውሳት ይረካሉ ይላል። እንደና ደግሞ ኢማን በሚኖርበት ሰዓት ሰኪና እንደሚልክ ይናገራል። ሰኪና ማለት ትራንኩሊቲ መረጋጋት። ቁርአን ለልብ በሽታ መድኃኒት ነው ይላል። መድኃኒት መሆኑን አይተናል። ሶላት ከመጥፎና ከሚጠላ ነገር ትከለክላለች ይላል። ሸርጡን ተጠብቀን ከሰገድን ሰላት ራሱ እንደዚህ እንደዚህ እንደዚህ ፕራክቲካል ኤቪደንሶችም እናያቸው ነገሮች አሉ ሙስሊም ስትሆን ማለት ነውና ያ ነው የሀያ ነገር በላይፍ ውስጥ ራሱ ፕራክቲካል ኤቪደንሶች እንታያለ። የሞራል አካውንታቢሊቲዎች አሉ። ሌሎችም ሌሎችም ነገሮች አሉ እንደዚህ የሚታዩ ነገሮች ማለት ነው። ከቃላት በላይ የሆኑ በቃላት የማይገለጹ ግን በላይፍ ሴንስ የምታደረጋቸው እና ፊል የምታደረጋቸው ነገሮች አሉ። ይህን ይመስላል። እሺ አሁን ይህን ሁሉ እየመለስክልኝ ያለው ያው ከቁርአን ነው አይደል? በቁርአን መሠረት ነው። ቁርአን ቁርአን እና ሀዲስ ያላቃል ነው ከሚለው ተነስተ ማለት ነው። ስለዚህ አሁን ያው ሀዲስም ያላቃል ነው ያላ? አይደለም ያላቃል ሳይሆን ያላ መልእክት ነው፣ ያላ ሀሳብ ነው። ግን ቃሉ የረሱል ሰለላሁ ዐለይሂ ወሰለም ነው። ኤኒዌይ ከቁርአን ከሀዲስ ነው በሚለው ዝም ብለህ የያዘው እሺ አሁን ከቁርአን በሚሉን እንትን ልጀምርና የቁርአን ያለ አቃል ነው ስለምትሉ፣ ቁርአን ያለ አቃል ከሆነ ቁርአን ሲመጣ መጀመሪያ የመጣው በጅብሪል በኩል ነው። ጅብሪል ነዋ ለመሐመድ የተናገረው። አዎ በጅብሪል አማካኝነት ነው። አላህ ለረሰላለ ሰለም የተናገረው። አላህ ነው የተናገረው። አው እና ታዲያ እሱ አሁን እሱ ለመናገሩ ናገሩ አላ ጅብሪል መናገሩ እኛ አላ በምን ናውቃለን? አላ ለጅብሪል እንደተናገረው ለጅብሪል እንደተናገረው ጅብሪል ሲናገር ያዩ ሰዎች አሉ፣ የሰሙ ሰዎች አሉ። አንድ ላይ የነበሩ እልፍ አላፋት የሆኑ ሶሐባዎች አሉ፣ አንድ ላይ ሆነው ማለት ነው። ለምሳሌ አላህ ረሱላ ለሰለምን በጅብሪል አማካኝነት ሲያናገር ድምፅ የሰሙ ሰዎች አሉ፣ ራሱ ጅብሪልን ያዳምጡ ሰዎች አሉ። እሱን አይደለም የጠየኩ የጠየኩ የጠየቁ ለጅብሪል ለማህመድ ሲናገር ሳይሆን፣ አላ ለጅብሪል ሲናገር እኛ ላየንም አላወቅን። እና ጅብሪል ደግሞ ያላመልክት ነው ብሎ በቲክቶክ ነው ወይስ በቴሌግራም ነው ወይስ በምንድን ነው ያናገረው? በማን ነው በጅብሪል ስለዚህ፣ እንደዛ ማለት መሳሪያ አድርጎ ነው የተጠቀመው ጅብሪልን። ጅብሪል መልእክተኛ ነው፣ መሀል ላይ ያለ ነው፣ ከሰ ሚሊተር ነው ራሱ ማለት ነው እንጂ እሱማ እንደዛ እሺ፣ አይነት ነገሮች ቀልቀላል ናቸው ማለት ነው። እኔ እኔ አንተ ለማናገር መጀመሪያ ቲክቶኩን ካናገርኩት በኋላ ቲክቶኩ ወደ አንተ እንዲናገር ማድረግ አይጠበቅብኝም። እኔና ቲክቶኩ መጀመሪያ ስንነጋገር ማስረጃው ምንድንነው አይባልም የው እያናገርኩህ ነው ያለሁት በቲክቶክ እያናገርኩ መጀመሪያ አንተ ለቲክቶክ ውስጥ ስታናገረው ማስረጃ መምጣ እንደማለት ነው። ገብቷል ማለት ትናንትናም ልክ እንደዚህ ተመሳሳይ ጥያቄ ነው አንዱ የጠየቀው የነበረው ማለት ነው እና ኤግዛምፕል ቀለል ኤግዛምፕል ነው ያድር ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ መላኩ ገብርኤል ድንግል ማርያም ጋር መጣው አላል መጣው አብስሯታል አላል አ ከማ ተልኮ ነው የመጣው ከእግዚአብሔር ማለት ምን ብሎ ልኮ ምን ብሎ ልኮታል ሲነሲት ሲልከው ወንድ ልጅ ትወልጃለሽ ሰሞኑን ኢየሱስ ሲያለሽ ብሎ እንደላት ነው። እንደዛ ብለን ነገራት። ኦኬ ለመላኩ እግዚአብሔር ሲነጋገርበት ያለ ማስረጃ ይኖራል። ያለ ማስረጃ የለም። ስለዚህ ምንድን ነው ምንድን አይጠይቅ እኮ እሱን እኮ ነው ማለት አሁን በመጽሐፍ ቅዱስ ላይ እኮ ገብርኤል መጥቶ ለማርያም ሲነግራት ካላ ሰምቶ ነው ብለን በእምነት እናምናለን። መጽሐፉን አንብበነው በእምነት ነው የሚቀበለው እንጂ ለዛ ማስረጃ የለ ታዲያ እኮ ማስረጃ አይጠበቅብህም እኮ ነው የምልህ። አንተን እኮ መስፈርቱን ያወጣው እንጂ ዳንኤል ጋር ለምሳሌ መልአኩ ገብርኤል መጣ፣ ሰባ ሱባኤው ስለ ሰባ ሱባኤው ምናምን ነገር ነገረው። ነገር ከማን ተልእኮ ነው የነገረው? መልአኩ ያው ከእግዚአብሔር። መላእክቱ ሁሉ ሲመጡ ከእግዚአብሔር ተልእኮ ነው ወይ ከአምላክ ወይ ከአላህ ተልእኮ ነው። ስለዚህ የምታውቀው በውጤቱ ነው። ሲራክ የምታውቀው እንጂ አሁን አንድ ነገር ሲነጋገሩበት መልአኩ ከ እግዚአብሔር ጋር የተነጋገረበትን ማስረጃ አምጣ አይባልም። ትክክል አይደለም። ፎርስ ስታንዳርድ ነው አየኛ ጋ ጋር ሲሆን እንደዛ መሆን የለበትም። ማወቅ ያለበት ምንድን ነው መላኩ መላክ መሆኑ ነው። ዋናው ነገር፣ ትልቁ ነገር መላኩ ከአምላክ ዘንድ ይዞት የመጣው መልእክት በሶሳይቲ ላይ የሚሰጠው ኢምፓክት ነው። ዋናው ነገር የሚፈለገው መላኩ ገብርኤላው ማርያም ጋር መጣ አይደለ ማርያም ጋር ከመጣ በኋላ እንሉጥን ቻለሽ በድንግልና እንደምጸንስ ምናምን ነገራት። ከዛ በኋላ መልአኩ ካምላክ ስለመሆኑ ምንድነው ማስረጃችን መሆን ያለበት ለሳ በድንግልና በድንግልና በቃ፣ እንደዛ ማለት ገብርኤል ዳንኤል ጋር ሲመጣ ዳንኤል ጋር ሲመጣ ስለሱ ሲነግረው ትንቢት ነው የያዘው። ያ ትንቢቱ ሲፈጸም ስታይ አሃ ገብርኤል ዳንኤል ጋር የመጣው ገብርኤል ከአምላክ ዘንድ ነው የመጣው ብለህ ድምዳሜ ላይ ደረስክ አይደለ? አዎ፣ ልክ እንደዛው ማለት ነው። ቁርአን ላይም እንደዛ ስትመጣ ቁርአን የአምላካችን የአላህ ንግግር መሆኑ የምታውቀው በመላእክያው ጅብሪል አማካኝነት የተነገረው። ገይባት ነገሮች አሉት፣ የሩቅ ነገር ሚስጥሮች አሉ። ነባ አለው ትንቢቱላ አለ። ያ ነገር ትንቢቱ በሰዎች ህይወቱ ሲፈጸም ማየት ትችላለህ። ለምሳሌ ኤግዛምፕልስ ሱረቱ ሩም ምዕራፍ ሰላሳ ቁጥር አንድ ላይ ሩም መጀመሪያ ተሸንፋ ከዛ በኋላ እንደምታሸንፍ ትንቢት ተነግሮ ነበረ። አይደለ? ከ10 ዓመት በኋላ ትንቢቱ ተፈጸመ አልተፈጸመም? ሮም ተሸነፈች አይደል? በፐርሺያኖች ተሸነፈች አ አልተሸነፈችም ሮም? አዎ። እሺ ተሸንፋለች። ከዛ በኋላ አሸነፈች አይደል? አዎ። ያንን ያን ትንቢት ነው። ትንቢቱ ተፈጸመ። ትንቢቱ ሲፈጸማ ይሄ ምንድን ነው? ወደ ረሱላህ ሰለላሁ ዐለይሂ ወሰለም የመጣው መልአክ ከአላህ ዘንድ ስለመሆኑ በቂ የሆነ ማስረጃ ነው። ይሄ ለምሳሌ ኤግዛምፕል ገባኝ ግን፣ አሁን ምን መሰለኝ የኔ ጥያቄ ደግሞ ዋና አሁን ለረሱል የመጣው መልአክ ካላ ዘንድ ለመሆኑ ወይም ደግሞ ለማርያም የመጣው መልአክ ጅብሪል ገብርኤል ከአምዘን ወይ ከአላ ዘንድ ለመሆኑ ማስረጃው በውጤቱ መሰረት እንደዚህ ማወቅ ይቻላል። አሁን ከውጤቱ ትን ውጭ ደግሞ መጀመሪያ ሲነሳ መነሻው ለጅብሪል እንዴት አድርጎ አርጎ ነገረው ነው፣ እንዴት ነግሮት ነው? ከዛ በኋላ ያን ሰምቶ የመጣው አምላክ መኖሩን እናውቃለን። መጀመሪያ ከአምላክ አይችልም ማለት ላይ ለምሳሌ ጅብሪልና አላ የተነጋገሩበት ማስረጃ ቢኖር አለ ብዬ የሆነ ነገር ብዬ ለምሳሌ ኤግዛምፕል ነው፣ ማርያም እና ወደ ማርያም መልአኩ ከመምጣቱ በፊት ለገብርኤል እግዚአብሔር የተናገረው ንግግር ይሄ ነው ተብሎ ቢነገር አንተ በቦታ ውስጥ እስካልነበርክ ድረስ ለአንተ የሚጠቅም ነገር አለ። ያው ለጅብሪል እንደነገረው ሳቅ አምላክ መኖሩን እርግጠኛ ሆናለሁ። ጅብሪል እኮ ያንንም እኮ ያወቀው በምንድን ነው ገብርኤል? አሁን ለምሳሌ ገብርኤልና እግዚአብሔር ተነጋገሩና ወደ ማርያም ስትሄድ እንደዚህ እንደዚህ ትላት አለ የሚለውን ነገር ተጽፎ ብታገኘው እውነት ለመሆኑ ማስረጃ መሆን ይችላል። በእምነት ካልተቀበልከው በስተቀር ይንን እውነት ለመሆኑ ማስረጃ መሆን አይችልም። ግን ከዚህ የበለጠ ከሆነ ሌላ ረቀቅ ያለ ሐሳብ አምላክን ነው አምላክ ሊያጠናክርልኝ ይችላል ነው እንጂ የሚባለው ለማወቅ አይረዳህም። ለማወቅ አሁንም እምነት ከእምነት የዘለለ ነገር የለውም። አሁንም እምነት ኢማን ነው እምነት ነው። አሁንም እምነት ነው የሚሆነው እንጂ አንተ የበለጠ ኮንፈርሜሽን የሆነ ታንጀብል የሆነ ፕሩፍ ወይም በአምስቱ ስሜት ሕዋሳት ቼክ አድርገ የምታረጋግጠው ነገር አይደለም የሚሆነው። ይህም ማለት ነው የሚመጣው ማለት ነው። ግን ስታንዳርዱ ልክ አይደለም ነው የምልህ። አንድ መላክ መላክ መሆኑ መላክ ነው ከተባለ በቂ ነው። ከዛ ይዞት የመጣው መልእክት ነው የሚታየው የሚፈተሸው፣ የሚፈተሸው ማለት ነው። እንትን ኮፒ ሊንክ አድርጉልኝ። ያ ጀማ ዋርኒንግ እየሰጠኝ ነው አሁን ለሁለተኛ ጊዜ ሲያመጣ ማለት ነው እና ግልጽ ነው አዎ ግልጽ ነው። ግን ከጅብሪል ወይ መላኩ ከአምላክ እንዴት እንደሰማ ምናም ማወቅ አይቻልም ነው በአጠቃላይ አንተ እንትና አልተገለጸም፣ እንጂ መገለጽም አይጠበቅበትም እንጂ እንደዛም ስታንዳርድ ሆኖ አያውቅም ራሱ ማለት ነው። እና ቢሆንም ራሱ ምንም የሚጠቅመው ነገር የለም፣ የተለየ ነገር አያመጣም የተለየ እውቀት አይሰጥህም። ላንተ አይለማ በቦታው የለህም ራሱ። አሁን ሉቃስ እንደዛ አለ ልበል። መልአኩ ገብርኤል እና እግዚአብሔር እንደዚህ ማርያም ጋር ምን ምን እንደሚነግራት እንደዚህ በቦታውም አልነበረም። እንኳን አይደለም እግዚአብሔርና ገብርኤል ሲነጋገሩ ሊሰማ ይቀርና ማለት ነው። ነብይ አይደለ ወይ ደሞ የክርስቶስ ሐዋርያ አይደለም። የጳውሎስ ተማሪ ነበረ። ጳውሎስ ራሱ የክርስቶስ ሐዋርያ አልነበረም፣ በቦታው አልነበረም። ራሱ ኢየሱስ አስራ ሁለቱ ሐዋርያት ነው እራሱ ሴድክት ያደረገው ካስት ያደረገው የመረጠው። ስለዚህ እንደዛ ሊሆን አይችልም እና አንዳንድ ነገሮችን አንዳንድ ነገሮችን ሎጂካሊ ልንቀበላቸው እንችላለን፣ ግን ከሎጂክ ያለፉ ነገሮች ደግሞ አሉ። እምነት ላይ ስትመጣ ከሎጂክ ያለፉ ነገሮች እራሱ ማለት ነው። ለምሳሌ እንዴት እሺ፣ እሺ ቀጥል። ያው እንዴት እንደሆነ ማወቅ አይቻልም ነው ማለት ለጅብሪል አምላክ ሲነግረው እንዴት እንደሆነ ከቻልን እኮ አልተገለጸም ነው። ኮምለ እኮ አልተገለጸም። በጣም ማሳነስ ነው። አምላክ ሲናገር ማየት አንችልም ነው ኖ፣ አልተገለጸም ነው። ያው እኔ ማምነው ግን እንደዚያ ነው። ሲያዘው ምን እንዳዘዘው አልተገለጸም ነው ለማለት የተፈለገው አልተገለጸ። ያልተገለጸ ነገር ደግሞ እኛ ጋ በዝምታ ነው የምናልፈው። በዝምታ የምናልፋቸው ነገሮች አሉ። የተገለጸው ነገር እንቀበላለን። ከአህል ኪታቦች ደግሞ ምንም ግጭት የሌለበትን ነገር ዝም ብለን ለሪፈረንስ ምናምን ልንጠቀምበት እንችላለን። ለምሳሌ ማለት ነው ባይብል ላይ ስትመለከተው እንደዚህ አይነት ነገር ልታገኝ ትችላለህ። ሪፈረንስ ለሪፈረንስ አድርገን ዝም ብለን እንቀበላለን እንጂ እናየዋለን እንጂ እንደንትን አድርገን አንንትን አንለው ማለት ነው።